የኔ ቅማም ደግሞ ዛሬ ሀይሚዬ ደግሞ ዛሬ እንዴት ነው? ደስተኛ ሆናለች የሌለ ፍንድቅድቅድቅድቅ ፍክትክትክትክት ትምላለች ሀይሚዬ፣ ዛሬ ቆይ ምንድን ነው እንደዚ? አልተለየችባችሁም? ከምን ጊዜው? አረ ሁሌም እንደዚህ ፍንድቅድቅ በልኝ፣ እስማሚ እኮ ይህን ሳቅሽን እኮ ነው እኛ የናፈቅ ነው፣ ይህንን ቅብጠትሽን ነበር የናፈቅ ነው። እግዚአብሔርም ሰላም ጤና ይስጥልኝ። እንደምንቆያችሁ የኔ ቻናል ሰከታታዎች ዛሬ ቅማምዬ የብቻ ናት የመጣችሁ። ያው ሸበለው አልመጣም። አብሮ ሲመጡ ሲጨቃጨቁ እሻላላ። ውዶቼ የምሬን ይሻላል። ያው ከሄና ከወይዘሪ ሄና ጋር ነው የመጣችሁ። ሜሮን ጋር ከሜሪ ጋር ነው የመጣችሁ ዛሬ ያው ዋናው እንኳን ሀይሚ እየመጣ ምናልባት ብሩኬን በሌላ ሊመጣ ይችላል። እንግዲህ ከዚህ በፊት የተፈጠረውን ነገር ሁላችንም እናውቃለን አይደለ? በቡሩኬና በሀይሚ መሀል እና በእነዚህ ልጆች መሀል ደግሞ ሁለተኛ ሰው ሄና በሰዓቱ ገብቶ ነበረ። በዛን ሰዓት ብዙ ተናደናል፣ ተበሳይተናል። ያንንም ነገር ሳያጣሩት በስነስርዓት ይቅርታ ሳይጠያየቁ ትናንትና ላይ ራሱ እንደዛ ያው ፕራንክ ከብሩኬ ጋራ አብረው ሆነው ሀይሚን ፕራንክ ስላደረጓት በሰዓቱ እኔ ቅር ብሎኛል። እኔ አልዋሻችሁም። ነገር ግን አንቺ ቃልዬ ምን ሆነሽ ነው ሁሌ ኝኝተ ያለች ብላ ትሉኛላችሁ በሚል ደግሞ እነሱ ከተግባቡ፣ እነሱ ተተዋደዱ፣ እነሱ የቅርብ ጓደኞች ናቸው። እኔም ቤት ነኝ። ሁሉን ነገር እንተነምለው ብዬ በራሴም ተነሳሽነት ሌላም ሰዎች እንደዚህ ቃል ይበቃ በእነሱ ማለት አትግቢ ተያቸው፣ እነሱ አንድ ናቸው። ምንም ነገር እንዳትናገሪ፣ አይኖ ዛሬ እንዲሁም ቪዲዮ ከመስራት በፊት ነው ቴሌግራም ላይ ቃል፣ ቪዲዮ ካልሰራሽ ምንም ነገር እንዳትይ፣ እነሱ አንድ ናቸው። የሆነ ነገር እንደምትይ ስላሰብኩኝ ነው ምናምን ነገር። እኔ ቆይ ልጅቷ ጭንቅላቴ ምን ያክል ብትገመግበው ብሎ ነው ያልኩት። የሆነ ነገር እንደምትይ አውቃለሁኝ። ይቅርታ ሳይላት ሀይሜን የሆነ ይሰማሻል ዛሬ ስለመጣ ምናምን ነገር ግን ምንም እንዳት እነሱ አንድ ናቸው ምናምን ነገር የሚልም ቴክስት ደረሰልኝ። እኔም ምንም ለማለት አልፈለግኩኝም በሰዓቱ። ግን ያው አንዳንድ ጊዜ አይታችሁ ባላይ የምታልፉት ነገር አለ። የለም ሌላው ነገር ደግሞ ምን መሰላችሁ፣ እኔ አንድ ነገር ነው ብቻ ነው በሄና የተበሳጨውት እሱ ምንድን ነው፣ ላይክ ሰበብ እኮ አበዛሽ አንቺ ከብሩኬ መለየት ፈልገሽ ነው ያለው ቃል የቃላት አጠቃቀሙ ትንሽ ሁላችንንም በሰዓቱ አበሳ አይቶን ነበረ። ነገር ግን ያ ነገር ደግሞ ሳይጣራ ትናንትና ላይ ለፕራንክ አብሮ ሲመጣ ከብሮ ጋ ለምን ምናምን ብዬ በልቤ ጓጋጭ ምናምን ነገር ብዬ ነበረ። ሶ ምንም አላልኩም በሰዓቱ። ዛሬ ደግሞ ከቅማምዬ ጋር ቅማምዬ ደግሞ ጠጉሯን ከረር ቀይረዋል። ደግሞ ዛሬ ይሄ አረተው አረተው ውዶች፣ እኔ ምን አይነት ተቃውሞ እንደደረሰብኝ ሳልነግራችሁ ወደ ገደለው ገባሁኝ። ይስማም አንቺ ለምንድ ነው ሴት ሆነች ሴትን እንደዚህ የምታቆለባብሹ፣ የምታደንቂው? ብሩኬን ለምን አታደንቂውም? የሚል እንትን መቶልኝ፣ አልውዶች በኮመንት አስቀምጡልኝ። ማለት እኔ ሀይሚን ባቆለባብስ እህቴ ስለሆነች ነው ላይክ እንደ ህቴ ጎበዝ፣ ጀግና፣ ጠንካራ ስለሆነች ነው እንጂ ለሌላ ነገር አይደለም። ግን እንዴት እንዴት ነው የምታስቡት? ይህ አስተያየት ከወንድ ነው የደረሰኝ። እግዚአብሔር ይህ አስተያየት ከወንድ ነው የተሰጠኝ ማለት ነው። በውስጥ እና በጣም እንደዛ አይነት ነገር ደረሰኝ። ሳልነግራችሁ በቅድሚያ ረስቼው ነው ይቅርታ አድርጉልኝ። ችግሩ ምንድን ነው ብሩኬን ወንድ ነው ሴት ሆኖ ሴትን እንደዚህ ዝንያክል ያክል መስቀል ጥሩ አይደለም የሚል አስተያየት ነው የደረሰኝ። እኔ ደግሞ እንደዚህ አይነት አስተያየት ባሰጡኝ ጥሩ ነው ማለት አያችሁ። ሴት ሆኖ ሴትን ምን ያክል ሰፖርት እንደማትደረግ ሴት ሴትን ሰፖርት ማድረግ እንደሌለባት ነው የተረዳሁት። ነገር ግን ሴት እህትን በተለይ ደግሞ ጀግና ሴትን ሰፖርት ማድረግ የዛን ያክል አስጠያፊ ነገር አይደለም። በእኔ እይታ ነው ያ። በእናንተ እይታ እንደዛ ሊሆን ይችላል። የተመለሰ ይመስለኛል ይሄ የኔ መልስ ነው። እናንተን ደግሞ ኮመንት ላይ አስቀምጡልኝ። ቤተሰብ ሆነር እንዳታልፉ ወ ተሰማችሁት እና ለማንኛውም ዛሬ ሀይምዬ ጠጉሯን ቀለም ቀይረዋለች። በነገራችን ይጉሮች ይሄ ጠጉር ቀለም ሀይምዬ የሆነ እንትን አይኖቿን ፍዝዝ አድርጎታል። እውነቱን ስነግር እኔ የታየ ነው። ምናልባት የኔ አይን ፈዙ ሊሆን ይችላል። ያንኛው ቀለም ነው የሚያምርብሽ ይሄ ብዙም አይደለም። የእውነትን ለመናገር ያክል ይሄ ብዙም አይደለም ሀይሚዬ፣ ያው ግን ደስ ያለኝ ከምንም በላይ እንደ ዝቅ ብጥብጥ ብለሻል፣ ዛሬ ፍልቅልቅ ብለሻል። ሁልጊዜም ደስ ይበልሽ እና ወደ ገደለው ስገባላችሁ ወደ ጀመርኩት ጉዳይ ስመለስላችሁ ሄና የተጀመረውን ነገር ከሄናና እና ሀይሚ እየጋ ያለውን ነገር ያንን ቅርቅር የተባሉበትን ቤተሰብም አብዛኛው የሀይሚ ወዳጆችም ቅር ያሰኘ ነገር ስለነበረ በሰዓቱ ያንንም ነገር ለማጥራት ይመስለኛል ዛሬ ሀይሚ ከእሱ ጋር የመጣችው ያው ነገሩን አጥርሰውታል። ፕራንክም ልታደርገው ሞክራ ነበረ። ሀይሚ ደስተኛ ስለሆነች ፕራንክ ሁሉ ጠፋባት የኔናት ዛሬማ። ኧረ ሀይሚዬ ዛሬ ደግሞ ፕራንክ ሁሉ ነው ጥፍትፍት ያለባት ኔናት። ዛሬ ደግሞ ምንድነው ነገሩ? ይሄ ነገር ይሄ ነገር አልገባኝም። ሀይሚዬ ታይ እንጂ ታይ እንዲ ፕራንክ ሙድ ሽማ አትውጭብን እንዴ። ምን ሆነሽ ነው? ትንሽ ልታጨልለው ነው እያልኩኝ አፌን ከፍቼንትን ስል ጭራሽ ጥፍትፍት አለባት። አይ ለማንኛውም ግን ይመቸሽ። ሁሉ ጊዜ ፕራንክ ይቻላል። እንዲህ አረሳስተሽ ምናምን በከባዱ ታጨየዋለች ብዬ አስባለሁኝ። ያው ለማንኛውም ነገር ስለሁሉም ሁሉም ግን ስለ ተፈጠረው ነገር፣ እስከ ዛሬ ስላለፈውም ነገር አውርታበታለች። ያው በስተመጨረሻ ይቅርታ በጥፊ ስለመተው አለች። በነገራችን ላይ ሀይንዬ ራሷን አሳልፋ ትሰጣለች እንጂ ማንም ለሀይሚ ራሷ አሳልፎ የሚሰጣት ሰው የለም። ይሄን ስላችሁ ለምን ዶ ታቃላችሁ? ብትበድልም ብትበደልም ዝቅ ብላ ይቅርታ ከመጠየቅ ውጭ ወደ ኋላ አትልም። ትሁት ስትሆኑ፣ ንጹህ ልብ ሲኖራችሁ፣ የፍቅር ልብ ሲኖራችሁ ሁል ጊዜም ተሸናፊ ሆናችሁ ነው የምትገኙት። ሀይሚ በሌላ ነገሮች አሸናፊ ናት። ነገር ግን ተበድላ ግን ይቅርታ ለመጠየቅ ሁሌም በቃ ተሸናፊ ናት እና ችግር የለውም። ሄናም ግን ማለት ነው እኔም ሰበብ ያበዛሹ ከብሩክ የልትሪቅ ነው ወይ ስላልኩሽ የምትወጁ ሰው ነው። ይሄ ደግሞ በጣም አግባብ በሆነ መንገድ ነው። በእርግጥ በጥፌ የተመተው የምትወደውን ሰው የምትወዱትን ሰው በአንዴ አትርቁትም፣ አይደለም በአንድ ጊዜ የሚወድ የሚወዱትን ሰው ከህይወታችሁ አታስወግዱትም። ጊዜ ይፈጅባችኋል። ማስወገድ ራሱ ካለባችሁ ጊዜ ይፈጅባችኋል። ያልተግባባችሁበት ነገር እንኳን ኖሮ ያንን ሰው ከህይወታችሁ ለማስወጣት ፈቃደኛ እንኳን ብትሆኑ እና አንተ ያደረግከው ነገር በሰዓቱ ንግግርህ ጥሩ ስላልነበረ ነው ጥፌ የቀመስከው። እሷ ይቅርታ ስጠይቅህ ሀይ፣ በእኔና በእናንተ መሀል እንትን እንደዛ አይነት ነገር የለም በእኛ መሀል ምናምን ብለህ ነው ያው ቪዲዮ መጨረሻ ላይ ነው ቪዲዮ የተዘጋው። ነገሩ እየሆን እንደዛ ብላችሁ ከምዘጉት ግን እኔም እኮ ያው ከተናገርኩት ንግግር አንጣር ነው እኔ እንደዛ ልልሽ የቻልኩት ላይክ ጥፊ ልትጠፈጥፊ የቻልሽው ማለት ነበረብክ። እኔም ንግግሬ አግባብ አልነበረም፣ እንደዛ ማለት አልነበረብኝም ብለህ ነገሩን ማስተካከል ነበረብክ። ነገር ግን አንተም ዝተህ ነበረ። ሀይሚን መቼም ይቅርታ አልጠይቅም ራሷ ይቅርታ ትጠይቀኛለች ብለህ ስትደነፋ ነበረ። ተሳክቶልሃል። ነገር ግን እናንተ አንድ ከሆናችሁ አንድ ከሆናችሁ ይሆናል ሌለ ኦዲንስ ለኦዲንስ የሚያጋጭ ስራ አትስሩ። የዛን ያክል አንድ ነን ብላችሁ ካሰባችሁ ለምን እዚህ ጋር ኦዲንስ ለኦዲንስ እየተጣላ እየተከፋፈለ የልጆቹ ቻናል የአንደኛው ዝቅ የአንደኛው ከፍ ያለ ነው? የምትሰሩትን ስራ አስተካክሉት። ለሌላ ለሁለተኛው ለሌላ ጊዜያቸው አስተካክሉት። ውዶች፣ ይህንን ንግግሬን በጥላቻ አይን እንዳታዩት ለምን እንደዚህ እንደዚህ እንደምል ታውቃላችሁ? ብሩኬም ሀይሚን መጎዳት የለባቸውም ። እነሱ በሚያመጡት የነሱን ጓደኛ መሀል አስገብተው ለሥራ ለድራማቸው በሚፈጥሩት ክፍተት እነዚህ ሁለት ልጆች እየተጎዱ ነው። ላይክ ላይክ እንኳን አያደርጉም እንዴ! ሌላውን ተውት። ላይክ ብታረጉ ምን ችግር አለ? እጃችሁ ተሰብሯል እንዴ? ተቆምጣው አለ እንዴ? ኧረ ስንት አይነት ምቀኛ አለ! በእመቤቴ ስም አረ ምቀኝነት፣ የዚህን ያክል ምቀኝነት ለምን አስፈለገ እንዴ? እኔኮ ብሩኬ ቢያናድደኝ ወይም ሀይሚ ብታናድደኝ፣ አናደውኛል አደለ። ነገር ግን የእነሱን ቻናል ላይክ ከማድረግ ወደኋላ አልልም፣ ግዴታዬ ስለሆነ ገባችሁ፣ ግዴታዬ ነው። ልክ እኔ እድገት እንደምፈልገው እነሱም ማደግ አለባቸው። አያችሁ፣ ስማርት ስቶን እንደዛ ነው የምታስቡት። ምናልባት እኮ እኔ የተናደድኩትኝ በራሳቸው ጉዳይ እንጂ በእኔ ጉዳይ አይደለም። ስለዚህ ቅን አስቡ።